እሺ እግዚአብሔር እናመሰግናለን። ከእግዚአብሔር ቃል እንግዲህ ዛሬ የምንመለከተው ስለ ሰርዴስ ቤተ ክርስቲያን የተባለውን መጀመሪያ በማንበብ እጀምራለሁ። እንደዚህ ይላል፣ በሰርዴስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስት እና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ። ሕያውን ሕያውን እንደመሆን ስም አለህ፣ ሞተህማል። ስራህን በአምላክ የፊት ፍጹም ሆኖ አላገኘውትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበል እንደሰማህ አስብ፣ ጠብቀው፣ ንስሐ ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም ብሎ ይናገራል። ቀጥሎ ያለውንም ጥቅስ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ የተገባቸው ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ስሙንም ከሕይወት መጽሐፍ አልደመስስም፤ በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። እንግዲህ ይሄ ጌታችን ኢየሱስ ክርስቶስ በሰባቱ መቅረዞች መካከል ሆኖ እና ጌታ በምዕራፍ አንድ ላይ በሰባቱ መቅረዞች መካከል ቆሞ ሰባቱን መቅረዞች ተመልክቶ ለእያንዳንዱ ለሰባት መቅረዞች ለእያንዳንዱ አብያተ ክርስቲያን እያንዳንዱ መቅረዝ ቤተ ክርስቲያን ነው። የዘይት መሙያን ያለው መቅረዙ በዘይት ነው የሚሰራው በመንፈስ ቅዱስ ማለት ነው። ሰባቱ መናፍስ ይላል ሰባቱ መናፍስ ሲል ፐርፌክሽንን ለማሳየት ነው። ለዚህ ጌታ ኢየሱስ ክርስቶስ በዛ መካከል እየተመላለሰ ለዮሐንስ ተገለጠለትና ስለ ቤተ ክርስቲያን መልእክት ሰጠው። ምራፍ አንድ እስከ ሶስት የምትመለከቱት ይሄ አሁን አሁን ያለውን እየሆነ ያለው ያየኸውን የሚለው ነው። ይቅርታ ያየኸውን እያለው ይህን ጻፍላቸዋለን። አሁን ለሰርዴስ የተጻፈላት መልእክት በጣም የሚያስፈራ መልእክት ነው። ፖዘቲቭ አንድ መስመር ነው የተጻፈው፣ በሙሉ አሉታዊ ነው። ስለዚህ ለዚህ ቤተ ክርስቲያን የተጻፈው ስራህን አውቃለሁ፣ ሕያው እንደሆንህ ስም አለህ፣ ሞተህማል። ሰው ሲሞት ነው ስሙ የሚጠፋ ወይም ስሙ የሚደበሰሰው ግን ሕያው ስለሆንክ ስም አለ፣ የቀረ ሌላ ነገር የለም። ስራህን ግን አውቃለሁ፣ ስራህ የሞተ ሆኖብሃል። ሥራ በአምላኬ ፊት ፍጹም ሆኖ አላገኘሁትም። የነቃህ አይደለም። ሊሞት ያለ ነገር አለ፣ የቀረ በጣም ጥቂት ነገር አለ። እሱን አጽና። እንዴት እንደተቀበልክ አስብ። ይህንን ወንጌል እንዴት እንደሰማኸው አስብ። ነሳ፣ ግባ፣ ጠብቀው ይህን ባታደርግ ደግሞ እንደ ሌባ መጣባሃለሁ፣ በማናቸው ሰዓት እንድመጣብህ አታውቅም ብሎ ማስጠንቀቂያ ሲናገር ሰሙና ቁጥር አራት ላይ ስትደርሱ ምዕራፍ ሦስት ቁጥር አራት ላይ ዮሐንስ ላይ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። አንተ ስም አለ ሞታል። ከአንተ ጋር ግን ጥቂት ሰዎች አሉ። እነዚህ ሰዎች ነጭ ልብስ የለበሱ ናቸው ወይንም ደግሞ ልብሳቸው ለብሰዋል ልብሳቸው ያልቆሸሸ ልብስ ያላቸው ጥቂት ሰዎች አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። እነሱ ይ ከነዚህ ከጌታ ጋር ለክብር የሚሆኑት በጣም ጥቂቶቹ ናቸው። ብዙዎቹስ ጠፍተዋል። ብዙዎቹስ ሞተዋል። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ስሙን ከሕይወት መጽሐፍ አልደመስስም። ድል ያልነሳውስ ነጭ ልብስ ያለበሰውስ ከህይወት መጽሐፍ ላይ ለምንድን ነው የማይደመሰስበት? ምክንያት ስሙን ከሕይወት መጽሐፍ አልደመስሰውም። ምክንያቱት ተመልሷል፣ ንስሐ ገብቷል። ባይመለስስ ፍርድ ነው የሚያመለክታቸው። በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ። ይህን ነጭ ለብሶ ከኔ ጋር የሚሄደው አካሄዱ ያስተካከለ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ነው የሚጨርሰው እና እቺ ቤተክርስቲያን የተጠናከረች ቤተክርስቲያን ነበረች ከውጭ ስትታይ በጣም በጎ የሚመስል ነገር ይታይባታል። ነገር ግን ሲገባባት ወደ ውስጧ ሲገባ ግን ጌታ ኢየሱስ ክርስቶስ የጠላው የሙታን ጉባኤ ትመስላለች። በቃ ህይወት አልባነት ይታይባታል። ሙታን የበዙባት ቤተ ክርስቲያን ናት ብሎ መጽሐፍ ቅዱስ ይነግረናል። ማቴዎስ 23 ላይ ጌታ የሱስ ክርስቶስ ታስታውሱ እንደወደ ቁጥር 27፣ 28 አካባቢ ላይ የተለሰነ መቃብር ናችሁ ብሎ ፈሪሳውያንን የነገራቸው ምን ማለቱ ነው? ይቅርታ፣ የተለሰነ መቃብር ከውጭ ሲታይ ያማረ ነው። እብነበረዱ ያምራል። ውስጥ ግን የሞተ ነገር ነው ያለው፣ ህይወት አልባ ነው ያለው። ልክ እንደዛ ማለት ነው። ከውጭ ስትታይ ያማረችና ስም አለህ ሞተህማል የሚላቸው ነገር አለ። በሰርዴስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለ ላክ እንዲህ ብለ ጻፍ፣ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። እየተናገረ ያለው ሰባት የሚለው ፍጽምናን ያሳያል ብያችኋለሁ። ቀጥሎ ደግሞ እንደዚህ ሰባቱ ከዋክብት የሚለው ስለ ቤተ ክርስቲያን መሪዎች ነው የሚናገረው። ሰባቱ ከዋክብት ሰባቱ ፓስተሮች፣ ሰባቱ አብያተ ክርስቲያን የተላከላቸው ለእነሱ እግዚአብሔር እንደዚህ ይላል። ስለዚህ እግዚአብሔር እየተናገረ ያለው ነገር ምንድን ነው መልእክቱን ሰባቱ እግዚአብሔር መናፈስት ብሎ የሚናገረው ከኢሳያስ ቀያ ይዤላችኋለሁ በመንፈሱ እግዚአብሔር እንደሚሠራ በመንፈሱ አገልጊያዎቹ እንደሚጎበኝ ስለዚህ እግዚአብሔር መንፈስ ቅዱስ መልእክቱን የሚልከው ለአገልጊያዎች ነው ጌታ የተገለጠበት መንገድ ይሄ ነበር። ስለዚህ ይህንን መናገር ያስፈለገው ለምንድን ነው? መቅረዝና ሰባቱ መላፍቶች የተጠቀሱት ምናልባት መንፈስ ቅዱስን ወደ ውጭ የገፋች ቤተ ክርስቲያን ትሆን? ይህች ቤተ ክርስቲያን መንፈስ ቅዱስ ስራውን እንዳይሰራ እምቢ አለች። አይደለም፣ በስም ቤተ ክርስቲያን ትሆን እንጂ ህይወት አልባ የሆነች ቤተ ክርስቲያን ትሆን? ይህች ቤተ ክርስቲያን በዶክትሪን አክርራ ግን ህይወት አልባ የሆነች ቤተ ክርስቲያን ትሆን? ስም አለህ ግን ምንድነ ሞተህማል በጣም የሚያስፈራ ቃል ነው። ጌታ ይነገራል። መንፈስ ቅዱስ እንደ አድሳት በሯን የዘጋች ቤተ ክርስቲያን ትሆን፣ መጎብኘቷን የማትፈልግ ራሱ ጌታን በቤቱ እንግዳ ያደረገች ቤተ ክርስቲያን ትሆን። ይቺ የሰርዴስ ቤተ ክርስቲያን ምዕራፍ ሶስት ቁጥር አንድ ላይ የሚናገረው ይህን ነው። ስራህን አውቃል፣ ስራህን አውቃል። ሕያው እንደመሆን ምን ሆናል? ስም አለህ፣ ሞተህማል። እንዴት የሚያስፈራ ደገገር ነው። እና ሕያው ሆኖ እንዴት ሰው በመቃብር ይሆናል? የሞተ ሰው እንዴት ይሆናል? ሰው እየሄደ እንዴት ዴድ ይሆናል? ሰው እየዘመረ እንዴት የሞተ ህይወት ይኖረዋል? ሰው እንዴት እያመለከ የሞተ ህይወት ይኖረዋል? ይሄ ቆመ ብለን ልንጠይቅ የሚያስፈልገን ይህ ስም አለ። በጣም በጣም ዘነኛ ነህ፣ ስመጠር ነህ። በቀይ ካርፔት ላይ የሚያስኬድ ሰዎች አንቱ ሊሉ የሚችሉ ሰው ልትሆን ትችላለህ። በጣም ዘነኝነት አደጋለሁ፣ ስመጥር ነህ፣ ገናና ነህ የሰውን ዓይን እንጂ እግዚአብሔር ልብ ግን ያንተ ገናንነት ሊማርክ አልቻለም። ሰዎች ከውጭ አይተው ፐ ብለው የሚያደንቁት ክርስቲያን ልትሆን ትችላለ። ነገር ግን ህይወትን የሚያይ ጌታ ነው። ስለዚህ በሰው ፊት ሳይሆን በእግዚአብሔር ፊት እንድንኖር እግዚአብሔር ይርዳል። በጌታ ፊት የተገለጠ ህይወት እንድንኖር። ስለ ሬፒቴሽን ነው እያችሁ አደገኛ ነገር ነው እና ሬፒቲሽን ይላሉ ፈረንጆቹ ኢስ ሜድ ኢን አ ሞመንት ይላሉ። ምስክርነት በ በሚታይ ነው። ካራክተር ግን ፎርሜሽን ክስ ታይም ኢቴክስ ታይም ሬፒቴሽን ሰዎች በአንድ ጊዜ ሊያውቋችሁ ይችላሉ። አንድ መዝሙር ዘምራችሁ ገናና ልትሆኑ ትችላላችሁ። ወይንም ደግሞ የሆነ ነገር የሆነ ነገር ተብላችሁ ሰዎች የሆነ ነገር ሊያገኙናችሁ ይችላሉ። የአንድ ሞመንት ጉዳይ ካራክተር ግን የላይፍ ታይም ነው። ካራክተር ግን በጣም ረጅም ጊዜ የሚፈጅ ነገር ነው። ስለዚህ ስም አለ ሲለው ምን ማለት ነው? የአማረ የውጫዊ መዋቅር አለ። የአማረ የውጫዊ ውበት አለ። ለአይን የሚስም ማንነት አለ። በቃ መንፈስ የሌለበት ቅርጽ አለ። ስትራክቸር በጣም ያምራል። የቸርቹ ስትራክቸር፣ ያንተ የራስ የኑሮ ስትወጣ ስትገባ፣ ሰዎች ሲመለከቱ በጣም አትራክቲቭ የሆነ ነገር ሊኖር ይችላል። ግን መንፈስ የሌለበት መናፍስት የሚራኮቱበት ጠላት የያዘው ቴሪቶሪ ሊሆን ይችላል። እና ሞተሃል ብሎ ሲናገር ይህ አይነቱ ሞት ጥሩ ሞት አይደለም። የሞተ ቤተ ክርስቲያን የሚመስለን ብዙ ጊዜ የቀዘቀዘ አምልኮ ያለበት ቤተ ክርስቲያን ይመስለናል። ከሞት ለኃጢአት ብዙ ጊዜ መጽሐፍ ቅዱስ የሚነግረን ይሄንን ነው። ለኃጢአት ሞታችኋል ይለናል መጽሐፍ ቅዱስ በጣም ጥሩ ነው። ከሞትን ለኃጢአት የሞትን እንደሆነ ይሄ በጣም ጥሩ ሞት ነው። ለኃጢአት መሞት በጣም ጥሩ ሞት ነው። ከሞትን ለዓለም እንሞት፣ ከሞትን ለኃጢአት እንሞት፣ ከሞትን ለአሮጌ ሕይወት እንሞት። ጥሩ አይነት ሞት እሱ ነው። ይሄ የምናገረው ሞት ግን በጣም አስፈሪ ሞት ነው። አንዳንድ ወደ ታሪክ ሄጄ አንዳንድ ነገር ላሳያችሁ እፈልጋለሁ። የሮም ቤተ ክርስቲያን ወይም ደግሞ የካቶሊክ ቤተ ክርስቲያን በጣም በጣም በብዙ ነገር መልካም ያደረገች ቤተ ክርስቲያን ናት። በሴም ታይም ደግሞ በጣም ብዙ ብዙ ብዙ ነገር ውስጥ ያለፈች ታሪኳ ላይ ለምጽ ያለባት ቤተክርስቲያን ናት። ያ ብቻ ሳይሆን ስሟን ማልጠራ ሀገራችን ያለችዋ እና ብዙ ታሪኳ ላይ የሚነቀፍ ያለባት የእኛም ፕሮቴስታንት የምንባለውም የሚነቀፍ ብዙ ነገር አለን። ስለዚህ ወደ ምንድን ነው እዛ ውስጥ የከተተን፣ እስኪ እሱን ላሳያችሁ እፈልጋለሁ። ጥሩ ያልሆነ ሞት ምላችሁ ቤተክርስቲያን በቁሟ ስትሞት ማለት ነው። ከመቶ እስከ አራት መቶ ዓመተ ምህረት ድረስ ወደ ቤተ ክርስቲያን ውስጥ ዓለም እንዴት እንደገባች ላሳያችሁ ማለት ቤተ ክርስቲያን ወደ ዓለም እንዴት እንደሄደች ማቴዎስ 28 ጀምራችሁ ትመለከታላችሁ። ነገር ግን በጣም የሚያሳዝነው ነገር ቤተ ክርስቲያን እንዴት አድርጋ ለዓለም በር እንደከፈተች ዓለም በደንብ አርጋ ከነኮቶታ ወደ ቸች እንዴት እንደገባች እና ይሄ ሁሉ የዓለም ዲኖሚኔሽን እንዴት እንደተፈጠረ ጥቂት አሳያቸዋለሁ። ጌታ ቢፈቅድ ምናልባት ይህን ትምህርት ስንጨርስ ስለ ዲኖሚኔሽን፣ ምን አይነት ዲኖሚኔሽን ትምህርታቸው ምንድን ነው የሚለውን የተለያየ ክርስቲያን ዲኖሚኔሽንን ማየት አስባለሁ፣ እያጠናው ነው እና መጥፎ አይነት ሞቶች በቤተ ክርስቲያን ተጀመረ። ይሄ መጥፎ አይነት ሞት የምላችሁ ሰው ቤተክርስቲያን አምልኮዋልናት ግን ስራዋ የሞት ሆነ። ማዕዘዋ እየሸተተ መጣ። የሚሰነፍጥ ፕረሰንስ ሆነ። እግዚአብሔር የማይከበርባት መንፈስ ቅዱስ የሚያዝንባት ቤተ ክርስቲያን ሆነች። ሲጀምራት ሪጂናል ቢሾፖች ነበሯት። እና እነዚህ ቢሾፖች አጥሚያዊ ኤጲስቆጶሷት ነበሯቸው ከመቶ እስከ አራት መቶ ዓመተ ድረስ የአንድ ከተማ ቢያተ ክርስቲያናት ሁሉ ደግሞ ቀስ ብለው ደግሞ በአንድ ኤጲስቆጶስ መመራት ጀመሩ። ማለትም ማለት ነው፣ ሁሉም በየቦታው ኤጲስቆጶስ ነበረው። በኋላ ቀስ አሉና፣ አይ በየቦታው ከሚሆን የከተማ ሁሉ ደግሞ አንድ ዋና ኤጲስቆጶስ ይኖረን ተባለ። ስለዚህ አንድ ኤጲስቆጶስ የከተማ ማድረግ ጀመሩ። ሳስቡት፣ ሳክርመንቶች፣ ቅዱስ ቁርባኖች፣ ጥምቀቶች፣ የተለያዩ ስርዓቶች፣ እነዛ ነገሮች ሁሉ ምታታዊና የተለያዩ አይነት መንፈሳዊ ነገሮች መደረግ ጀመሩ። አስረዳችኋለ ምን ማለት እንደሆነ ለምሳሌ አንድ ተጠማቂ የሆነ ሰው ከመጠመቁ በፊት የሆነ ቃል እንዲናገር እና የውሃ ጥምቀት ካደረገ በጥምቀት የኃጢአት ስርየት ይገኛል የሚያሰኝ አስተምህሮ ብቅ ማለት ጀመረ። ስለዚህ ምን ሆነ? ፎርሙላው ማለት ነው ውሃ ሲደመር የጸሎት ቀመር እኩል ይሆናል መዳን ሆነ ማለት ነው። ውሃ ሲደመር የሆነ የጸሎት የፎርሙላ ጸሎት ይደረግና ይህን በል ይባላል፣ ያንን ካለ ከዛ ድናል ይባላል። ሰው ስለተጠመቀ አይደለም የሚድ ነው፣ የዳነ ነው የሚጠመቀው ክብር ለእግዚአብሔር ይሁን። ስለዚህ አንዳንድ ስህተት አሰራሮች ወደ ቤተክርስቲያን ቀስ እያሉ መግባት ጀመሩ። ከመቶ እስከ አራት መቶ በነበረበት ጊዜ ላይ ተጠምቆ ኃጢአት የሰራ አይሰረይለትም የሚል ትምህርት ተጀመረ ማለት ነው። እነዚህ ሰዎች እስኪ ቦቱ ድረስ አይጠመቁም ነበር። አንዳንዶቹ ደውም በህይወታችን ጅማሬ እንጠመቅ ብለው ልጆቻቸውን የህፃናት ጥምቀት የጀመሩት ከመቶ ሃምሳ ዓመት በኋላ ነው። ከመቶ ሀምሳ ዓመት በፊት ህፃናት አይጠመቁም ነበር። ከዚህ የተነሳ ክርስትና ተነስቻለሁ ክርስቲያን ነኝ ማለት ጀመሩ ማለት ነው። እነዛ ህፃናቶች አድገው ስለዚህ ምን ሆነ ማለት ነው። ቀድሞ በዳግም ልደት የሚገባበትን የክርስትና የደህንነት ቤተክርስቲያንን ወይም ደህንነትን በምን ተጀመረ? በጥምቀት ሊገባበት በህፃንነቱ የተጠመቀ ተባለ። እንደውም በህፃንነት የጥምቀት ስም ከተሰጠው ያ የጥምቀት ስሙ የክርስቲያን ኔም ወይንም ደግሞ የጥምቀት ስም ተሰጠው። ስለዚህ ክርስትና ስም ተባለለት። ስለዚህ ይሄ የዳግም ልደት ስሜ ነው ማለት ጀመረ ማለት ነው። ይሄ ከመቶ እስከ አራት መቶ ዓመት ቤተ ክርስቲያን ከከፍታዋ እየወረደች ስትመጣ ነው። ሞተ ማል እያለ ሲነግራቸው ምን እያለ ነው መሰላቸው ኮንስተንቲን ወደ ሮም ቤተ ክርስቲያን ሲሄድ የክርስትና ወይም ደሞ ክርስትና እምነት የሮም ብሔራዊ ሃይማኖት ሆነ ማለት ነው። ኮንስተንቲን ማለት ቁንጥስጥን ይወስሉታል በሀገራችን ያሉ ሰዎች። ድርጅታዊ ሃይማኖት ተጀመረ እና አምነው መንፈስ ቅዱስ ተሞልተው ሳይሆን ለተለያየ ምክንያት ሰዎች ወደ ቤተ ክርስቲያን ይጎርፉ ጀመር። ለምን? ንጉሱ ቤተ ክርስቲያን ይሄዳል በንጉሱ በቤተ ክርስቲያን ስላለ የንጉሱ ሃይማኖት ስለሆነ፣ ስለዚህ ሰው ሁሉ ወደዛ ወደ ቤተ ክርስቲያን መሄድ ጀምረ ማለት ነው። ቤተ ክርስቲያን አለማዊ የሆነች መጣች። ሮም መልኳን ቀይራ ቤተ ክርስቲያን ውስጥ ገባች ማለት ነው። ከዚህ የተነሳ ደግሞ ቤተ ክርስቲያን ቱጃር መሆን ጀመረች፣ ሀብታም መሆን ጀመረች። ያልተለወጡ ሰዎች ቤተ ክርስቲያን ውስጥ ገቡባት። በኋላ አንዳንድ ታሪኮች ያነሳችላችኋል። ከዚህ የተነሳ በቤተ ክርስቲያኖች ምን አይነት ሰዎች ተነሱ? ሞንታኒስት የሚባሉ ሰዎች ተነሱ። ሞንታኒስቶች በመንፈስ ቅዱስ ተሃድሶ በጣም የሚቃጠሉ በቃ የመንፈስ ቅዱስ ተሃድሶ መምጣት አለበት የሚሉ በልምምድ ጴንጤኮስቴዎች የሆኑ በትንሹ ኤስያ ላይ እነዚህ ሞንታኒስቶች መነቃቃት ጀመሩ። እነሱም ስህተት ገጠማቸው። መንፈሳዊ ሙትነት በጸጋ ስጦታ መነሳሳት በቃ እንዲሞት ያላደረጉት ትግል የለም። በቃ መለየት ፈለጉ። ሞንታኒስቶች ይሄ በቃ የሞተ እምነት ነው። ይሄ አይነቱ ለመምድ ልክ አይደለም። የመንፈስ ቅዱስ ፓሽን የለውም። የመንፈስ ቅዱስ መነቃቃት የለውም። ከውስጥ ኢየሱስን የመውደድ ጉዳይ አይደለም፣ የድርጅት የመሆን ጉዳይ ነው ብለው በጣም ተዋጉት። ሞንታኒስቶች የሚችሉትን ያህል ያለ እውነተኛ ለውጥ፣ ያለ ቅድስና፣ ያለ ጾም፣ ያለ ጸሎት የቤተ ክርስቲያን አባል መሆን አይቻልም የሚል አዋጅ አወጡ። ሞንታኒስቶች ስለዚህ አንድ ክርስቲያና አባል ለመሆን መሆን በዛ ዘመን ላይ ምን ማድረግ ጀመሩ? ጥቂቶች ናቸው እንዳልኳቸው ተሃድሶ ለማምጣት በቃ ያልተቀደሰ ሰው ቤተክርስቲያን አባል አይሆንም። እውነተኛ የመዳን ለውጥ በሕይወቱ ካልታየ አባል አይሆንም። ጾም፣ ጸሎት የማይመጣ ከሆነ አይሆንም። የቤተክርስቲያን አባል አናረግም አሉ። አያችሁ ቤተክርስቲያን ጥራቷን እንድታያውኑ። አሁን እኮ ከዚህ ቤተክርስቲያን የበረረውን ያኛው ቤተክርስቲያን ያለምንም ችግር ይቀበሏል። ምእመናንን ከዚህ ወደዛ ማመላለስ አስራትና መባን የሚሰጠው ስለሚጨምርላቸው የሰው ምእመን መዝረፍ እንደ ላይፍ ስታይል የወሰዱ ሰሞች አሉ። እንደውም የአገልግሎታቸው ፍሬ ይመስላቸዋል። አንዱ የወለደው ሰብስበው እያሳደጉ የእኛ ፍሬ ነው ማለት ውሸት ነው። በጌታ ፊት ምንም ነገር የላቸውም አያቸው። ስለዚህ መንፈሳዊ ሙትነት አያቸ። በጸጋ ስጦታ ሊዋኩት በጣም ታግለውት ነበር። ሆኖም ግን አንዳንድ ችክክሎች እነሱም ገጥሟቸው ነበር። ሌሎቹ ግን ጳጳሳቱ ኃይለኛ ተቃውሞ ያቀርቡባቸው ጀበረ። እነዚህ ሞንታኒስቶች ላይ ንቅናቄው እስከሮም ድረስ ደርሶ ነበረ። የፔንተኮስታል ንቅናቄ እንደገና እና ምን አሏቸው። እንደውም እነዚህ ሙቀት እንጂ ብርሃን አልነበራቸውም አሏቸው። እውነትም አንዳንድ ባህሪያቸው ሲታይ እሳቱ እየጠፋ ነበረ በህይወታቸው ላይ። ሙቀት ያለ ብርሃን እንደሚባለውም ያቃጥላል፣ ብርሃን ያለ ሙቀት ደግሞ ይበርዳል። ስለዚህ በጣም ስሜታዊ የሆኑ እህቶች ነበሩ። በመካከላቸው ሚዛን ሳቱ። ወግ አጥባቂዎች መሆን ጀመሩ። ይህም ንቅናቄ እየደበዘዘ መጣ ማለት ነው። ይሄ ፔንቴኮስተልስ ትልቁ ችግራችን ይሄ ነው። ራሴንም ጨምሬ ነው እዛ ላይ የምናገረው። ከሚገባው በላይ መሆን የሌለበትን ነገር ዝም ብሎ ቶለሬት የማረግ ነገር ስሜታዊነት በእህቶች ላይ ይታይ ስለነበረ እንደውም የእነሱ መሪያቸው ስሙን አልያዝኩትም፣ በአእምሮ አላስታወስኩትም። ራሱን እንደ መንፈስ ቅዱስ እስኪመስል ድረስ በጣም ትልቅ ስህተቶች ይሰራ ነበረ። እነዚህ እህቶች ደግሞ ተሰብስበው አሜን አሜን ይሉት ነበረ። ንቅናቄው ደበዘዘ። ብዙ ሰዓቶች የሚጠፉት እንደዚህ አይነት ስሁት የሆኑ መሪዎች ሲነሱ ነው። ሰዎች ራሳቸውን እግዚአብሔር ከሰጣቸው ጸጋ በላይ ራሳቸውን ማዕረግ እየጨመሩ ማንገስ ሲጀምሩ ንቅናቄዎች እግዚአብሔር የጀመራቸውም ሊጠፉ ይጀምራሉ ወገኖች። በተለይ የጨለማው ዘመን ገባ ከተባለ በኋላ የቤተ ክርስቲያንን ዘመን ሄዳችሁ ታሪክ ስታጠኑ ከአራት መቶ ዓመተ ምህረት እስከ አንድ ሺህ ድረስ የጨለማ ዘመን ይባላል። ቤተ ክርስቲያን በባህር ላይ እንዳለች በነፋስ እንደምትገፋ መርከብ ትመስል ነበር። የሰዎችን ነፍስ ለማዳን ቤተ ክርስቲያን በባህሩ ላይ ሆና በቃ አላደለም ብዙዎችን ወደ ከባህር አወጣለሁ እያለች ስትታገር ሳታውቀው ግን ታንኳዋዊቱ ራሷ ቤተ ክርስቲያን ውሃ ወደ እሷ እየገባ ነበረ። ቀዳዳ ነበራት። ስለዚህ ራሷን ማዳን እንኳን አቅቷት አደጋ ውስጥ ገብታ ነበረ። አንዳንድ ታሪኮች ልንገራቸው። በጣም በቤተ ክርስቲያን ታሪክ ውስጥ እንደ ለምጽ የሆኑ በቤተ ክርስቲያን ታሪክ ውስጥ አሳዛኝ የሆኑ ጴጥሮስ፣ ባህታዊው ፒተር ዘ ሄርሚት የሚባል ሰው ታሪክ ልንገራቸው። ይህ ሰው ክሮሴደርስ የሚባል የመስቀል ጦርነት የሚባል ሰምታችሁ ከነበረ ወደ ቱርክ ሄዶ ነበር፣ በአንድ ዘመን ላይ እና ስለ መስቀል ጦርነት አዋጅ እሱ ነበር ሲሰብክ የነበረው። እሱ ነበር ሰዎችን ለጦርነት እያነሳሳ፣ ጦርነት ዝመቱ የሚል ተዋጉ፣ የሚል ለክርስትና ተዋጉለት፣ ምንድን ነው የጌታ ሰራዊቶች ናችሁ፣ ስለዚህ ጦር አንጹ፣ ተዋጉ ዝመቱ፣ ኢየሩሳሌምን ነፃ አውጡ፣ የጌታ የኢየሱስ ክርስቶስን መንግስት በምድር ላይ መሰረታት እያሉ ኢየሩሳሌምን ከቱርኮች ነፃ ለማውጣት በጣም ብዙ ብዙ ብዙ ሰራዊት መልምሎ ጉዞ ጀመረ ወደ ኢየሩሳሌም። እናን ታሪኮች እነግራቸዋለሁ። እና በየመንገዱ ይሰብክ ነበር። እስረኞችን ያገኝና ኃጢአታችሁ እንዲሰራ ይከፈለጋችሁ ኑና ለኢየሩሳሌም ሄደን እንዋጋ የኢየሱስን መንግሥት በምድር ላይ እንመስረት እያለ ምድ ነው የሚባለው ክሩሴደስ የመስቀል ጦርነትን ማወጅ ጀመረ። በሚገርም ሁኔታ ወደ ፈረንሳይ ሄዶ በሚናገርበት ሰዓት ላይ ህዝቡን ብቻ አይደለም፣ ነገስታቱን በሙሉ ማረካቸው። መንግስታቱ አእምሮ ነው ብሬኖች ያደረጋቸው እና እንደውም በእነሱ በፈረንሳይኛቸው ፒየር ለኤርማሪት ጴጥሮስ ደሄርሚት ወይም ደግሞ ደመነኩሴው ብለው ለእሱ ስም አወጡለት እና ምንድን ነው ልነግራቸው የፈለግኩት ቤተ ክርስቲያን ሰይፍ ማሳት ጀመረች። ወደ ኢየሩሳሌም ሄደ። ኢየሩሳሌም በቱርኮች ስር ስለነበረች ወይም ይሄ ኦቶማን ኢምፓየር የሚባል ነበር። ስለዚህ ኦቶማን ኢምፓየር ለመጣል በኢየሩሳሌም ቱርኮች ስላንገላቱት ጴጥሮስ መነኩሴውን ለመቀል ተነሳ። ስለዚህ ቅድስቲቱን ምድር ከስላሞች ነፃ ለማውጣት እንዋጋ ብሎ ዘመቻ አወጀ ማለት ነው። ስለዚህ ይሄ ምንድነው የሚባለው ጂሃድ የሚባለውን ነገር መጀመሪያ ስላሞቹ ሳይጀምሩ የጀመሩት እነዚህ የአውሮፓ የነበሩ የካቶሊክ ቀሳውስቶች ነበሩ። ይሄንን ሁሉንም በአንድ ላይ ማጠልሸት አልፈልግም። በተለይ ፒተር ደርሚት ነበረ ወደ ስድስት መቶ ሺህ ህዝብ ይዞ ወደ ኢየሩሳሌም ዘመተ። ስልሳ ሺህ ሰው ብቻ በህይወት እንደተረፈ ታውቃላችሁ። ሌላው የት ሄደ? ወደ ስድስት መቶ አምሳ ሺህ ወይም ስድስት መቶ አርባ ሺህ የሚሆነው ሰራዊት ሃፍ ሚሊየን ሃፍ ሚሊየን የሚሆነው ህዝብ የት ሄደ ብላችሁ ከጠየቃችሁ ብዙዎቹ በቱርክ ተራራ ላይ ሞቱ። የተረፉት እንደምንም ተፍጨርጭሮ ኢየሩሳሌም ስልሳ ሺህ ሰው ብቻ አትርፎ ከስድስት መቶ ሺህ ሰው ስልሳ ሺህ ሰው አትርፎ ኢየሩሳሌምን ሄዶ ተቆጣጠረ። ኢየሩሳሌምን ሲቆጣጠሩ ኢየሩሳሌምን አቃጠሏት። የኢየሩሳሌምን ሴቶች ደፈሯቸው በአደባባይ። ብዙዎች ዘማቾች የዘመቱት ከጳጳሱ ቡራኬ በመቀበል። ታስታውሳላችሁ፣ ሙሶሊኒ ኢትዮጵያን ሊወረድ በመጣበት ሳለ፣ ከጣሊያን ኢትዮጵያን በወረረበት ዘመን ላይ ማለት ነው መሰለን ኢትዮጵያ ሊወር በመጣበት ጊዜ የሮማው ሊቃነ ጳጳስ እጃቸውን አንስተው ምንድን ነው ፓትሪ ሲንቲ ስፕሪቶ ሳንቲ ምናምናም ብለው በላቲን ባርከው ሳን ሆሊ ስፒሪት ብለው በአቦል በመንፈስ ቅዱስን ባርከው ነው የላኩት አውሮፕላኖቹን። ባርከው ጠበለ ረጭተውበት ሂድና ተዋጋ ብለው ነው የላኩት። ቀሳ ውስጡ ደም ለማፍሰስ እና ሴቶችን፣ የኢየሩሳሌምን ሴቶች ደፈሩ። ጳጳሳቱ በዚህ ውስጥ ነበሩበት። ወንጀለኞች ከተዋጉ ይቅር ይባላሉ ስለተባለ እስረኞች በሙሉ ተለቀው ኢየሩሳሌምን እንዲዋጉ ነበር የተላኩት። እንደውም ጳጳሱ ከተናገሩት ነገሮች አንድ ምን ብለው ነበረ? ህጻናቱን ህጻናት ልጆቹን ዘምተው ነበር አልተረፉ። ወደ ሁለት ሺህ ህጻናት ዘምተዋል። የቱርክን ተራሮች አላለፉም። እና ምን ብለው ነው የነገሯቸው? የጳጳሱ ስብከት ምን ነበር? መላእክት ይመግቧችኋል፣ ሂዱ፣ አታስቡ። በመንገዳቸው ላይ ራሳቸው መላእክቱ አብረዋቸው ወጥተዋል ብለው ጥቅስ ጠቃቅሰው ሰውን አጽናንተው ለዘመቻ ያስነሷቸው ወገኖች የመሰላቸው የክርስቶስን መንግስት በኃይል የተከሉ መስሏቸው ነበረ። ለዚህ ነው ናይትስ ቴምፕለር እንደዚህ እንደዚህ የሚባል ስም ከዚህ በኋላ ነው የተነሳው፣ ታሪኩን ማወቅ ከፈለጋችሁ ማለት ነው።